ሆናችሁ ብትሆነ ቀራራችሁ ደፍኖላችሁ፣ እንደው ልጆችም እንደው ያልወለዳችሁ እንደው በጣም ተረባችሁ፣ ብታውቁት ወንድሞች ቀነ ነገን እንዴት ነው የሚኖረው የነጓን ቀን እንዴት ነው ማነጋት ብላችሁ በጣም ተጨንቃችሁ ብቻችሁን ማንም ሳይሰማችሁ ብርድ ልብስ ውስጥ ገብታችሁ ስቅስቅ ብላችሁ ያለቀሳችሁ፣ እግዚአብሔር ድንገት የሆኑ ሰዎች ቀለል አድርገው በቃ የሆነ ነገር አድርገውላችሁ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 እና አዳራሽ ውስጥ ሲገባም አዳራሹ ሽታ ይፈጥራል። ሰው አስገብቶ ሊያሳድሩ አልቻለም። ሰዎች የሰሩት ሸራ ውስጥም ደግሞ ገብቶ እንትን እንዳይል እዛም በጣም ከባድ ሆነ። እና አስታውሳለሁ፣ የሆነች ሸራ ገዝተውለት ያቺን ሸራ ተጠቅለው ነበር የሚተኘው። ዶፍ ዝናብ እንግዲህ በጣም አደገኛ ዝናብ ሲዘንብ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 እኛ አርፍደን ሁልጊዜ ጸበል የምንወርደው እሱ ከጸበል ቦታ ሲመለስ የሚጸልየው ጸሎት እኔ አስታውስ ነበር። እኔ በህይወቴ ራሴን የወቀስኩበት ቀን ያን ያን ነበር። እኔ ገዳም እንደሄድኩ ለእኔ ንስሓ ስለሆነ ምንም ችግር የለውም፣ ነገራቸዋል። ገዳም እንደሄድኩ የጸለይኩት ጸሎት እንዳለ ድንግል ማርያም፣ እንደው በቃ እባክሽ ቆንጆ የሆነች ሚስት ስጪኝ እና ጥሩ የሆነ በጣም የሚያምር መኪና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 አቃለሁ አንቺም ተወጅኛለሽ፣ በቃ አይኔም ብቻ አብሬልኝ ተወጅኝ ይል አይኔም ብቻ አብሪልኝ ይላታል። በመብራሃ ሁሌ ነው እምላችሁ እመቤቴ። በቃ ልክ ዋሻው ጋር ሲደርስ ያውቀዋል፣ እዛ የማይጠንት የጣኑጢ ስለብሻት ያውቀዋል፣ ቦታው ነውና፣ ልክ እዛችሁ ጋር ሲደርስ እመቤቴ ወድሻለሁ፣ አቃለሁ አንቺም ተወጅኛለሽ፣ ቶጂኒል በይበቃ አይኔም ብቻ አብሬልኝ ይላታል።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 ለአምላኩ ለጌታው ለኢየሱስ ክርስቶስ ምን ምን ምን ይስጠው? በቃ ገንዘብ እንዳይሰጠው ገንዘብ የለው። እንደ ካህናቱ ቆሞ እንዳያመሰግነው እናቱ ድንግል ማርያምን ተፈሲ ማርያም እያለ በኪዳን ጸሎት እንዳያመሰግናት እንደ ትምህርቱ የለውም የአብነት ትምህርቱን አልተማረም። ሰው ምን ቢያደርግ ጥሩ ነው? ለአምላኩ ለጌታው ለኢየሱስ የሚሰጠው ነገር ቢያጣ ሊሻን ራሱን ራሱን ለክርስቶስ ሰጠ። እዛ ገዳም መንኩሶ አገኘነው። መንኩሶ ከሁለት ዓመት በኋላ በቁም ነገር ነው የምላችሁ። አንተ እያለን እናወር የነበረ ሰው አባ ብለን እናወረው ጀመር። አንቱ ተብሎ እዛ ገዳም መንኩሶ ራሱን ለክርስቶስ ሙሽራ አድርጎ የመላእክትን አስኬማ ለብሶ አገኘነውና እንደም እንደውም አስታውሳለሁ ትንሽ ይዛችሁ ትንሽ አዋተን ለበሶ መግዣ ለቆሎ መግዣ ይሁን በጸሎት አስበን ብለን ሆነ የተመለስ ነው። እና በህይወታችን ብዙ ነገር ተማረን። ተወዳጆች ከዚህ ቀደም እንዳልኳችሁ ዛሬ የዛኔ ፈለገ ጻድቃኔ ሰዎችን በቃሉ ያጽናናል ብሎ ያሰበ ማንም የለም። እውነቴን እምላችሁ ያኔ በዛን ሰዓት ግን ቤተክርስቲያን ማወቅ የሚፈልጉ በተለያየ ህይወት ላይ ያሉ ሰዎች ይመጣሉ። ያድርሻ የነ ሄሉ ይሆናል። ያድርሻ የነ ቤት ታየው የነ ኪሪ የነ ፊዮና የነ ጃኒ የነ ቤላ የነ ሄኔ መርኬ የነ የካጀማ የሌሎችም እህት ወንድሞቻችን ድርሻ ይሆናል። እኛ እንዲያውቋት ያደረግናትን ቤተ ክርስቲያን አውቀዋት ተረድተዋት፣ እነርሱም ደግሞ በተራቸው ሌሎች ደግሞ ሲመጡ አይ እንዴ የምን አረበል እንደዚህ የሚባል ነገር የለም። ወደ ቤተ ክርስቲያንም አቀረብ፣ ወደ ቤተክርስቲያንም አጠጋበል በእያሉ ደግሞ ባሉበት መካል ይሆናል። የግድ ሶሻል ሚዲያ ላይ መውጣት አይጠበቅባቸውም። ዙሪያቸው ያሉ ወዳጆቻቸውን በአጠቃላይ ቤተክርስቲያን እንዲያውቁ ያደርጋሉ። እንዲያውቁ በዚህ አጋጣሚ አርቲስት ሸዊት ከበደ በጌታ ፍቅር በጣም የምንወዳት እህታችን፣ በጣም በጣም ነው የምናደንቃት። በዚህ አጋጣሚ ሸዊቴ በመንፈሳዊ ሕይወት በጣም ያደገች በመንፈስ ሕይወት ብዙ ነገርን ምታቅ በመንፈስ ቤት ብዙ ነገር የተረዳች እህት ነች፣ እና ኦርቶዶክስ ግዴቷ ስለሆነ ዙሪያ ያሉ ሰዎችን በአጠቃላይ በመጀመሪያ እንዲያውቁ የምታደርገው ነገር ባጠቃላይ የቤተ ክርስቲያኗን አስተምህሮ በስራ ሊሆን ይችላል፣ በተለያዩ ጉዳዮች ሊሆን ይችላል። የምታቃቸውን በክርስቶስ ፍቅር የምትወዳቸውን እህት ወንድሞቿን በአጠቃላይ በመጀመሪያ እንዲያውቁ የምትፈልገው ቤተ ክርስቲያንን ነው። የከበዳቸው ነገር ቢኖር ማወቅ የሚፈልጉት ነገር ቢኖር በጣም የሚገርማቸው ነገር ቀጥታ የምታገናኘው ከቤተ ክርስቲያን መምህራን ጋር ነው። አያችሁ የእያንዳንዱ በሶሻል ሚዲያ ላይ ተጽዕኖ የሚፈጠር ኦርቶዶክስ ሰው በአጠቃላይ ግዴታው እንዲህ እንዲሆን ነው የምንፈልገው። ልክ እንደ አርቲስት ሸዊት ከበደ ማለት ነው። በዚህ አጋጣሚ በእውነት እህታችን ሸዊት በርችልን። የመጀመሪያ የምታደረገው ነገር ምንድን ነው? ቤተክርስቲያን እንዲያውቁ ማድረግ። ዙሪያ ያሉ ምንም አይነት ሰዎች ሊሆኑ ይችላሉ። ምንም አይነት ሰዎች ቤተክርስቲያን እንዲያውቁ ታደርጋለች። ከዛስ ድንገት እሷ የማታውቀው ከእሷ አቅም በላይ የሆነ ጥያቄ ቢፈጠርባቸው ማወቅ የሚፈልጉት ነገር ቢኖር ቀጥታ የምታገናኘው ከቤተ ክርስቲያን መምህራን ጋር አለቀ። ከዚህ በላይ በነገራችን ላይ መንፈሳዊነት የለም። የግድ ሸዊት በመንፈስ በቃ ትልቅ ደረጃ ደርሳለች ለመባል የግድ እንጠላለብ ሰምና መዝሙር መውጣት አይጠበቅበትም። ይሄ ሰማዕትነት ነው። ይሄ የእያንዳንዱ ክርስቲያን ድርሻ ነው አለቅ እና በዚህ በቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን አሁንም ገና እንፈልጋቸዋለን አሁንም በቃ አሁንም በቻል ነቅ በጥበብ በጥበብ ቀስ እያለን እንዲቀርቡ እናደርጋለን። በፍቅር ወደ ቤተክርስቲያን እንጠራቸዋለን። ቤተክርስቲያን ገና ስሟ ሲጠራ ናፍቀዋት ጓጉተዋት እንጂ እየሰለቻቸው እንዲመጡ እንፈልግ። በቁም ነገር ነው ምላችሁ እና በፍቅር እንዲመጡ እንፈልጋለን። እናንተም የሚገባውን ፍቅር ስጧቸው ፕሊስ። ቅድም ደጋግመን እንዳልነው የትኛውም ሰው ከእናቱ ማህፀን ሲወጣ ጀምሮ በመንፈስ የጎለመሰ በቃ ጠንካራ የሆነ ሰው አይሆንም። ጥቂት በጥቂት እያለ ነው የሚያደርገውና በቻልነው አቅም የኔ ተወዳጆች፣ እባካችሁን እህት ወንድሞቻችን በፍቅር እንጥራቸው፣ በፍቅር እናቅርባቸው። በመንፈስ ሕፃናት እንደሆኑ አንርሳ። በአንድ ጊዜ የሆነ ከመቅጽበት ለውጥ ካልመጣ እንበል፣ ሁሉም ነገር በጊዜ ሂደት ነው የሆነው። ቅድም ምሳሌ እንደሰጧችሁ አንድ ሕፃን ሲወለድ ከእናቱ ማህፀን፣ በቃ ጸጥ ብሎ ነው የሚያለቅሰው፣ ረዥም ጊዜ። ከዛስ ቀስ እያለ የእናት ጡት ወተት እያገኘ የጡት ወተት ከዛ በደንብ እየተመገበ እያለ ነገሮች እያሉ እያደጉ እየተለወጡ፣ እየተለወጡ አጥንቱ መጠንከር ይጀምራል። አጥንቱ የተወሰነ ሲጠነከረለት በእጆቹ መዳህ ይጀምራል። ዳዴ ማለት ይጀምራል። እሺ በእጆቹ ዳዴ ማለት ይጀምራል። ከዛስ በደንብ ደግሞ የተሻሉ ምግቦችን መመገብ ይጀምራል። አሁንም የበለጠ አጥንቶች ሲጠነክሩለት ደግሞ በሁለት እግሮቹ ይቆማል። ያን እናትና አባት ይደሰታሉ። ልጃቸው በሁለት እግሮ ሲቆም፣ ልጃቸው በሁለት እግሮ ሲቆም እናትና አባት ይደሰታሉ። ከዛ አሁንም የተሻለ ምግብን እየተመገቡ ይሄዳሉ። እንደ በፊት የናጡትን ብቻ ይመገቡ፣ የተሻለ ደግሞ በፕሮቲን የበለጸገ በማግኒዥየም፣ በካልሲየም፣ በቫይታሚን በደንብ የበለጸጉ ምግቦችን ደግሞ ይመገባሉ። ከዛስ እንደፈለጉ መዝለል፣ እንደፈለጉ መራመድ ይጀምራሉ። ከአንደበቶቻቸው አባባ እማማ የሚል ቃል ያወጣሉ። ቤተክርስቲያናችንም ክርስቲያናችንም ልክ እንዲሁ እናት ነች። ተወዳጆች እናት ሁላችንም ከአብራከ መንፈስ ቅዱስ በአርባና በሰማንያ ቀን ጸንሳ የወለደችን እናታችን ናት፣ እና ይህ ቅድስ ቤተ ክርስቲያን ልክ እናት ልጇ ሲወለድ አባቱን እንዲመስልላት እንደምትፈልጉ ሁሉ እናታችንን ቤተ ክርስቲያን ደግሞ ክርስቶስን እንድንመስልላት ትፈልጋለች። አባታችን ክርስቶስን አባታችን ክርስቶስን እንድንመስልላት ትፈልጋለች። በጥቂት በጥቂቱ እያለች ታሳድገናለች። በአንድ ጊዜ እነ ፈለጋ ትናቴዎች የገባቸው የነገረ ድነት ትምህርት ና ቤላ ናናናናና ታጋት የሚባል ነገር የለም ፈለጋ እነ ፈለጋ ትናቴዎች የገባቸው የቤተ ክርስቲያን ነይ ሄሉ ነይ በቃ በደንብ መጋታል የሚባል ነገር የለም። ምክንያቱም ትልልቅ ሰው እንደሚጎርሰው ሰው ህፃናት የሚጎርሱ ከሆነ ለህይወት አይሆናቸውም እና ከናሉበት ማንነት ክርስቶስ ይፈልጋቸዋል። እንድትረሱ የማልፈልገው ነገር ያሉበት መንገድ ትክክል ነው ወይ አይደለም? የእነሱ ብቻ ሳይሆን የእኛም መንገድ ትክክል አይደለም። የሁላችንን መንገድ ትክክል አይደለም። እኛ እኮ ሶሻል ሚዲያ ላይ ከመጣን በኋላ እኮ ነው መንፈሳዊ ሰዎች የመሰል ነው፣ እንጂ እንደኛ እኮ ደካማ የለም እኮ። እንደኛ ዕለት ዕለት ክርስቶስን የሚበድል እንደኛ ዕለት ዕለት ክርስቶስን የሚያስቀይም ሰው የለም። ከክርስቶስ ጋር በንስሐ እየታረቀን እንጂ በንስሐ እንደ ህይወት እየተመላለስን እንጂ እንደኛ ዕለት ዕለት ክርስቶስን የሚያስቀይም የለም። እነርሱ ያሉበት መንገድ ትክክል ነው ወይ አይደለም? እነርሱ ብቻ ሳይሆኑ ቅድም እንዳልቋጩ እኛም ያለንበት መንገድ ትክክል አይደለም። ግን መርሳት የሌለብን ነገር ከእነ ማንነታቸው ክርስቶስ ይፈልጋቸዋል በደንብ አዳምጡ። ከነማንነታቸው ክርስቶስ ይፈልጋቸዋል። በባለፈው አንድ ምሳሌ ሳነሳ ነበር። ቤተ ክርስቲያናችን በኖህ መርከብ ትመሰላለች። በኖህ መርከብ ውስጥ ያልገባ ፍጥረት የለም። ያልገባ ቢራቢሮ፣ ሻርክ፣ አዞ፣ ከርከሮ፣ ቀበሮ፣ ድኩላ፣ ተኩላ፣ ምናምን ያልገባ እንስሳ የለም። እርግብ ገብቷል። ጅብ ገብቷል። ያልገባ ነገር የለም። በዚህች ቤተ ክርስቲያን ውስጥ ሁላችንም እንደዚህ ነ በኖ መርከብ ውስጥ የተለያዩ ነፍሳት እንደገቡ ሁሉ በቤተ ክርስቲያን ውስጥ የተለያየ አይነት ፐርሰናሊቲ ያለን ሰዎች ነው ያለ ነው። ብዙዎቻችን በፍትወት የምንወርቃለን። በፍትወት ግን ክርስቶስ ንሳን የሚቀበል አምላክ ስለሆነ ንሳችንን ይቀበልልናል በስርቆት ምንወድቃለን ሰውን በቃ ምንበድላለን፣ ሰዎችን ምንጨቁናለን፣ ሰዎች ላይ የከፉ ቃላቶችን ምንሰነዝራለን፣ የሰዎችን ልብ ምናደማለን። ከዚሁ በጣም የሚደንቀው ነገር በዚሁ ማንነታችን ክርስቶስ እኛን ይፈልገናል። ቤላን እናንተ ልትጠሩ ትችላላችሁ። አሁን እኛ እያበረታተን አይደለም ቤላ ተወዳጅ ወንድማችን ቀስ እያለ ከጊዜ ሂደት ነገሮችን እንዲያቆም ሁሉን ነገር ትቶ ወደ ክርስቶስ እንዲቀርብ እንፈልጋለን። ግን እመኑኝ፣ ስለ ዛሬ ግን ስናወራ ሁላችንም ጠልተነው ክርስቶስ ይፈልገዋል፣ ከነዚሁ ማንነቱ። ለዛ እኮ ነው እስትንፋሱን ያልነጠቀ ሄሉ። ተወዳጅታችንን ሁላችንም ውይ በቃ ዞር በይልን ልንል እንችላለን። እመኑኝ፣ ከነማንነቷ ግን ክርስቶስ ይፈልጋታል፣ ከነማንነቱ እኔና እናንተን ከነ ማንነታችን የፈለገን ጌታ እንዴት እነሱን ከነ ማንነታቸው ይፈልግ ይፈልጋቸዋል እነ ጃንየን እነ ፊዮናን እነ ቤታዩ እነ ኪዱን እነ ሄኒየ መርኬን ሌሎች የንምህት ወንድሞቻችን በአጠቃላይ ክርስቶስ ከነ ማንነታቸው ይፈልጋቸዋል የሆነ የነሱ ድክመት ሶሻል ሚዲያ ላይ ስለወጣ ብቻ እነሱን እንደ ኃጢአተኛ እየቆጠረን ራሳችን እንደ ጻድቅ እየቆጠረን ፕሊስ አንሞኝ ተወዳጆች የእኛን ኃጢአት የእኛን ነውር የእኛን በደል ከልሎ ሸፍኖ ለን ያለው ማን ነው ክርስቶስ ክርስቶስ ከልሎልን ስንል የከለለው ከሰው እንጂ ከእርሱ አይደለም ከእርሱ የሚደበቅ ነገር የለም ግን እንደው ከሰው ሁሉ ኑራችንን ደብቆ ከልሎ ያኖረን ጌታ ነው ስሙ የተመሰገነ ይሁን ስለዚህ እኛም ደግሞ የሰው ኃጢአቶችን ደባቂዎችን ነን የፍቅር አራሚዎችን ነን በፍቅር ሰዎችን ምንገስጽ ነው ተወዳጆች እና ዛሬ እንደ እግዚአብሔር መልካም ፈቃድ ይህን ለማለት ነው የፈለግኩት ይህን ለማለትም ጭምር ነው የገባሁት በመንፈስ ህፃን የሆኑ እህት ወንድሞቻችን በዚህ አጋጣሚ ደግሞ ለእነሱ ማሰላለፍ ፈልገው መልእክት ለነ ቤታዮ ለነ ኪዶ ለነ ፊዮና ለነ ጂያኒ ለነ ቤላ ለነ ሄኔ መርኬ ለሄካጀማ ለነ ሄሉ ሄሉዬ እናንተን ክርስቶስ ኢየሱስ አብዝቶ ይወዳችኋል አብዝቶ ክርስቶስ የሚያየው እናንተ በሶሻል ሚዲያ ወጥታችሁ ከአንደበታችሁ የወጣው መጥፎ ቃል ሳይሆን ቤታችሁን ዘግታችሁ ከልባችሁ የተጸጸታችሁትን ሀሳብ ነው። ክርስቶስ የሚረዳው ማንም ሳያያችሁ ማንም ሳይመለከታችሁ ቤተ ክርስቲያን ቀርባችሁ ብቻችሁን ለእርሱ የነገራችሁትን ነገር ነው ክርስቶስ የሚረዳችሁ እና ይህን ያክል ደግሞ የተረዳችሁን ጌታ ደግሞ ይበልጡ ነው አስደሱት። ሰውን አይደለም፣ ፈለገ ትናትዮስን አይደለም፣ ሌሎች ሰዎችን አይደለም፣ ክርስቶስን አስደስቱት። እስከዚህ ሰዓት ድረስ እግዚአብሔር አምላክ ቸር አምላክ በቸርነቱ መሐሪ አምላክ በምረቱ ይቅርሚያ አምላክ በይቅርታው ኖሪ አምላክ በጠባቂነቱ ዘመናትን በዓመታት ዓመታትን በወራት ወራትን በሳምንታት ሳምንታትን ደግሞ በቀናት ከፋፍሎ ሁላችንንም እኔና እናንተን እናንተ ለዚህ ቀን ካበቃን እኛም ያችን ደግሞ የነሳን ዕድሜ ቆጥረን በንስሐ ሕይወት ተመላልሰን ራሳችን ወደ ክርስቶስ እቅፍ ልናቀርብ ይገባል። ወደ ክርስቶስ እቅፍ መርሳት የሌለብን ነገር ሁላችንም፣ ደግሜ ስማችሁ ልጥራ፤ እነ ቤላዬ፣ እነ ሄን የመርኬ፣ እነ ፊዮና፣ እነ ጃኒ፣ እነ ቤታዩ፣ እነ ኪዱ፣ እነ ሄሉ ክርስቶስ በቀራኒው መስቀል ተሰቅሎ ለእኔና ለእናንተ ሲል ሥጋውን ቆርሶ ደሙን አፍስሶ ለዘላለም አስታርቆናል ከራሱ ጋር